በእርግዝና ጊዜ የደም ማነስን እንዴት መከላከል ይቻላል? በእርግዝና ጊዜ የደም ማነስ ሊከሰትባቸው የሚችሉ ብዙ ምክንያቶች አሉ። ከእነዚህ ምክንያቶቹ ዋና ዋናዎቹ ሁለት ናቸው። አንደኛው በእርግዝና ጊዜ ብዙ አካላዊ ለውጦች አሉ። ከነዚህ አካላዊ ለውጦች መካከል በደም ውስጥ የሚካሄዱ ለውጦች ናቸው። የደም ሁለት ኮምፖነንት አለው ፈሳሹ እና ጠጣር ተብሎ በሁለት እንከፍለዋለን። ፈሳሹ ፓርት ወይም ፕላዝማ የምንለው የፕላዝማ ቮሉም ኦልሞስት ሀምሳ ፐርሰንት አካባቢ፣ ቀይ የደም ሴሎች ብዛት ኦልሞስት ከሃያ እስከ ሰላሳ ፐርሰንት ይጨምራል ማለት ነው። እና ይህ የሁለቱ አጨማመር ፕሮፖርሽን አይደለም። ፕሮፖርሽን ባለመሆኑ ምክንያት የድማነስ ይከሰታል ማለት ነው። ይህ አይነቱ የድማነስ ምን ተብሎ ይጠራል? ፊዚዮሎጂክ አሚዋፍ ፕሬግናንሲ ተብሎ ይጠራል። ሌላው ተጨማሪ የድማነስ የሚያመጣው ለፅንሱ ወደ ፅንሱ የሚሄድ አይረን መጠን አለ። ስለዚህ በሁለቱ አማካኝነት የሚመጣ የድማነስ እርግዝና ጊዜ የሚከሰቱ የደማነስ ለመከላከል የምጠቀምባቸው መንገዶች ናቸው። ስድስት አይነቶች ናቸው። ከእነዚህ መካከል የመጀመሪያው ፕሪናታል አይረንና ፎሊካሲድ መውሰድ ነው። ፕሪናታል አይረንና ፎሊካሲድ ታብሌቶቹ እና ኢትዮጵያ ሚኒስትሪ ኦፍ ሄልዝ ሪከመንድ የሚያደርጉት አይረን ከሰላሳ እስከ ስልሳ ሚሊግራም በቀን መወሰድ እንዳለበትና ፎሊካሲድ ከአራት መቶ ማይክሮግራም በቀን መወሰድ እንዳለበት ሪከመንድ ያደርጋሉ ማለት። ሁለተኛው መከላከያ መንገዳችን በአይረን የበለጸጉ ምግቦችን መመገብ ነው። እነዚህ በአይረን የበለጸጉ ምግቦችን በሁለት እንከፍላቸዋለን ሄም አይረን እና ነን ሄም አይረን ብለን እንከፍላቸዋለን። ሄም አይረን የምንላቸው ብዙ ጊዜ መገኛቸው የእንስሳት ተዋጽኦ ሲሆን፣ ነን ሄም አይረን የምንላቸው መገኛቸው ጥራጥሬ እና ከአትክልት ስለዚህ ከእንስሳት ተዋጽኦ አይደለም ማለት ነው። የሁለቱን ልዩነት ሄም አይረን ወይም ደግሞ ከእንስሳት ተዋጽኦ የሚገኙ የአይረን ኮንቴንት ብዛታቸው ሀይ ነው። ሁለተኛ አብዞርብሽን ላይ ምንም ችግር የላቸውም፣ ሞር አብዞርብር ናቸው። ነገር ግን ነን ሄም አይረን የሚባሉት ከጥራጥሬ ከአትክልት፣ ከነዚህ የመሳሰሉት የሚገኙት የአይረን አይነት ብዙ ጊዜ አብዞርቦች ናቸው። ስለሆነው እና ዜሮስ ፕሮብሌም አለ ማለት ነው። ስፔሻሊ ይሄ ፋይቲት የሚባለው ወይም ደግሞ ፋይቲክ አሲድ የሚባለው ነገር የሚባለው አሲድ ስለሚገኝ በዚህ ምክንያት ኢንሶሉብል ኮምፕሌክስ ፎርም ያደርጉና አብዞርብሽናቸውን ይከላከላል ማለት ነው። ይህም አይረን የሚገኝባቸው የእንስሳ ተዋጽኦ ከምንላቸው ውስጥ ቀይ ስጋ፣ ሁለተኛው ሊበር ነው። ሊበር ማለት ጉበት ማለት ነው። ጉበት በእርግዝና ጊዜ ብዙ ሪካም እንዳይደረግ፣ ምክንያቱም ጉበት ሌላ የቪታሚን ኤ ሪች የሆነ የአካል ክፍል ነው እና ቪታሚን ኤ ደግሞ ከተፈለገው መጠን በላይ ከተወሰደ በእርግዝና ጊዜ ቶክሲክ ነው። ለሊቨር ሊቨር ቶክሲክ ነው። በተጨማሪ አፈጣጠር ችግር ያስከትል ግዝና ጊዜ ማክሲመም የሚወሰደው ኤ መጠን ከኢንተርናሽናል በላይ መሆን የለበትም። ከዛ በላይ ከሆነ ችግር ያስከትላል ማለት ስለዚህ ነገር ሊከሰት ይችላል። ሶስተኛው መንገድ ፓራሳይቲክ ኢንፌክሽኖችን ፕሪቨንት ማድረግ ትሪት ማድረግ ነው። ፓራሳይቲክ ላይ ማላሪያ ይችላል ኢንፌክሽኖች ካሉ እነዚህን ትሪት ሰፕሊመንት ለማድረግ ሰፕሊመንቴሽን መውሰድ ያስፈልጋል ማለት ነው። አራተኛው የእርግዝና ክትትል ማድረግ ነው። የእርግዝና ክትትል ስናደርግ የራሱ ኤሞች ያሉት ወይም ደግሞ ብዙ ነገሮች ይሰራሉ። ከነዚህ አንዱ የሚሰራው ስራ የደም ማነስ መኖር አለመኖሩን ማየትና ቼክ ማድረግ ነው። ይህም ቼክ የሚደረገው ሲቢሲ ወይም ደግሞ ሄሞግሎቢን የሚባለው ይለካል። ሄሞግሎቢን በላቦራቶሪ ከተለካ በኋላ የደም ማነስ አለ የሚለውን ማወቅ ይቻላል ማለት ነው። አምስተኛው የአኒሚያ ምልክቶችን ማወቅ ያስፈልጋል። እነዚህ የአኒሚያ ምልክት የሚባሉት ለምሳሌ ኤክስትሪም የሆነ ፋቲክ የድካም ስሜት በጣም የድካም ስሜት ይኖራቸዋል። ሾርትነስ ኦፍ ብሬዝ ሊኖራቸው ይችላል። ነስ ወይም ራፒድ ሀርትቢት ሊኖራቸው ይችላል። ስድስተኛው እና የመጨረሻው ፖስት ፓርተም ከወለድ በኋላ የሚሰጠው ነው። እንግዲህ ብዙ ጊዜ ሪስክ ያላቸው ለደማነስ ሪስክ ያላቸው ብዙ ደም የሚፈሰሳቸው ተጨማሪ ሶስት ወራት በአይረን ሰፕሊመንቴሽን ወይም ደግሞ አይረን ትሪትመንት ያስፈልጋቸዋል ማለት ነው። ጥያቄ ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ።